ስሟ ቤዛዊት ምንዳ ይባላል። ትውልዷ አዳማ ነው። እዛው አዳማ በመማር የሳይኮሎጂ ዲግሪዋን ተቀብላለች። በርካታ የተለያዩ የመንግስትና የግል መስሪያ ቤቶች ውስጥም ስትሰራ ቆይታለች። ጌታ ኢየሱስ ክርስቶስን እንደ ግል አዳኟ ማድረጋ በመቀበል ጉለሌ ሙሉ ወንጌል ጳውሎስ አጥቢያ የምስራች የሽብሸባ ኳየር ውስጥ እግዚአብሔርን የምታገለግል እህት ናት። ዛሬ ግን የስጋ ህመም ገጥሟት ከፍተኛ ፈተና ላይ ወድቃለች ቤተሰቦቿን እሷን ለማሳከም ውጣ ውረዱን ተጋፍጠውታል ቅዱሳን እያንዳንዳችን ካለን ጥቂት ጥቂት ብንቆረስ እህታችንን ልናሳርፋት እንችላለን እና በጌታ ፍቅር እለምናችኋለሁ በሳምንት 15 ሺህ ብር ወጪ ታደርጋለች አሁን ግን በጳውሎስ ሆስፒታል ላይ ንቅለ ተከላውን ለማድረግ አንድ ሚሊዮን ብር ትጠይቃለች። ወንድሟም ኩላሊት ሊሰጣት ተዘጋጅቷል። ይህንን ብር ግን ማግኘት ከባድ ስለሆነ ቅዱሳን እናንተ ግን ካላችሁ ብትቆረሱላት ትንሽ ትል ሳትሉ ትልቅ ሳትሉ ብትረዷት ይህንን ማድረግ ትችላለችና በጌታ ፊት በፊታችሁ ቀርባለች። ለሕክምናው አንድ ሚሊዮን ብር እንዲሁም ደግሞ ወረፋው እስኪደርሳት ድረስ ለዲያለሰስና ለመድኃኒት የሚያስፈልጋትን ጨምሮ አንድ ነጥብ አምስት ሚሊዮን ብር ስለሚያስፈልጋት አብራችኋት ብትቆሙ ጌታ ኢየሱስ ብድራታችሁን ይከፍላል። ላለው እህታችን እግዚአብሔር መልካም አድርጎላት ደግመን እንደምንገናኝ ተስፋ አረጋለሁ። አሁንም ለቤተሰቡ እግዚአብሔር ብርታትና ጸጋ እንዲያበዛ ለምናለው። እናንተም ስለምታደርጉት ነገር ሁሉ ዋጋችሁ እግዚአብሔር እጅ ላይ ነውና ለእግዚአብሔር ብድራታችሁን ይመልስ። ለድሃ የሚሰጥ ለእግዚአብሔር ያበድራል፣ አይደል የሚለው ቃሉ። ለእግዚአብሔር እንድታበድሩት በኢየሱስ ፍቅር እለምናችኋለሁ። ተባረኩ። ላም ጤና አስጨልኝ። እንደምን አላችሁ? ከኢትዮጵያ ውጭ የምትኖሩ ኢትዮጵያውያን በሙሉ፣ ኢትዮጵያ ውስጥ የምትኖሩ ኢትዮጵያውያኖች በሙሉ እንዴት ናችሁ? አዲስ አበባ ባልና ቱሪዝም ወይ አሁኑ ባልና ስፖርት ሚኒስቴር ባወጣው ማስታወቂያ መሰረት ተወዳድሬ እዛ በማለፍ ወደ አዲስ አበባ ገብቼ ስራ መስራት ጀመርኩኝ። እዛ በስራ ላይ ያለው ወደ አዳማ በፊልድ መጥቼ ፊልድ አዳማ እየሰራው ያለ ብዙም ጤንነት አልተሰማኝም። የሀይለኛ ራስ ብታት፣ የማፈን፣ የሽንት መቆራረጥ ሳይ ወደ አካባቢ ወደሚገኘው ሆስፒታል ሄጄ የያ ሆስፒታል የሚባል የግል ሆስፒታል በመሄድ ሙሉ ምርመራ አረኩኝ። ውጤቱም ሲመጣ ዶክተሩ ኩላሊቲ ላይ ምልክት እንደሚያሳይ ነገረኝ። ይህንን በሰማው ጊዜ ለቤተሰቦች ስልክ ደውዬ ነገርኳቸው። ሆስፒታልም ዋስጠጣ እዛ ሆስፒታል ማደር እንዳለብኝ ተነገረኝ። እዛ ወንድሞች የቤተሰቦች የተሰብስበው መጥተው ወንድሜ ደግሞ ከኔ ጋር እንዲያድር ተደርጎ እዛው ሆስፒታል ውሃ ስጠጣ መሸው። ለካስ ሽንት መሽናት ስላቆምኩኝ ሽንቱ ጭንቅላቴ ላይ ወጥቶ እኔ ፌንት ሰራው፣ ሰውነቴ ተነፋፍቶ በሪፈር አምቡላንስ እና ኦክሲጅን ተደግፌ ወደ ሙሴ ሆስፒታል መጣ። ከሳምንት በኋላ ስነቃ ራሴን ዲያሊሲስ ክፍል አገኘሁት፣ አይሲ ክፍል። ከዛ ጊዜ ጀምሮ እስካሁን ድረስ ዲያሊሲስ እያደረኩ እገኛለሁ። እና ለአንድ ዲያሊሲስ አምስት ሺህ ብር ነው። በሳምንት ሁለቴ ሲሆን አስር ሺህ ብር፣ የሳምንቱ መጨረሻ የተለያየ ምርመራና መድሃኒት ሲኖር አምስት ሺህ ብር፣ በአጠቃላይ አስራ አምስት ሺህ ብር ሁሌ በሳምንት አወጣለሁ ማለት ነው። ምክንያቱም እዚህ ያለው ሆስፒታል አንድ ነው። በዛ ላይ ደግሞ የግል ሆስፒታል ነው እና ይህንን ተራርታችሁ የኢትዮጵያ ህዝቦች የምትችሉትን ሁሉ እንድታደርጉልኝ ስል እማጸናለሁ። ወንድሜ ኩላሊት ሊሰጠኝ ጳውሎስ ሆስፒታል ንቅለ ተከላ ሊደረግልኝ ፕሮሰስ ላይ ነኝ ያለሁት። ለዛ ንቅለ ተከላ 1 ሚሊዮን እና እስከ 500 ሺህ ብር በላይ ያስፈልጋል። ምክንያቱም ተመዝግቤ ወረፋ እስከይደርሰኝ ድረስ በየቀኑ መድሃኒትና የህክምና ወጪ እየጨመረ ስለመጣ ማለት ነው። ስለዚህ ይህንን ተረቶ የኢትዮጵያ ሕዝብ በታች በዘረዘርኩት አካውንት እና ስልክ ቁጥር በመደወል በጸሎትና በገንዘብ እንድትረዱ ስል ድጋሚ እጠይቃለሁ። ስልክ ቁጥሬ 0966122840 ሌላኛው ደግሞ 0922321582 ሌላ ተለዋጭ ደግሞ 0925 ቤዛዊት ምንዳ በላችሁ። በአካውንት ነምበሬ ንግድ ባንክ 1106311618 ንግድ ባንክ ላይ በታችም በጽሁፍ እንገልጻለን። በዛ መሰረት የምትችሉትን ስለምትረዱኝ በጣም አመሰግናለሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። አመሰግናለሁ።